ፀሐይ እንደተባለ ለማንኛውም፣ እስከ መጨረሻ ተከታተሉኝ። ሁሉም ነገር የምነግራችሁ ይሆናል። ብዙዎቻችሁ ጥያቄ እያቀረባችሁልኝ ትገኛላችሁ፣ ኮሜንት ስር ማለት ነው። እኔን እኮ ጥፍር አድርጋችሁ እኮ የያዛችሁኝ። አሰላሙ አሌይኩም ወረመቱላ ወበረካቱ፣ ውድና የተከበራቸው የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሸር ሰብስክራብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ብዙዎቻችሁ ጥያቄ እየሆነ የነበረው በመቀጠል ደግሞ አብርሽም የነገረኝ ወይም ደግሞ የሰጠኝ መልስ አለ፣ እውነት ለመናገር እሱን መነግራችሁ ይሆናል። እሱ ምንድን ነው የእናንተ ጥያቄ፣ እንግዲህ ብዙ ጊዜ ሰርፕራይዙ የት አለ፣ መኪናውን የት አለ፣ እነዚህ ልጆች የት አደረሱት፣ የሩታየን ሰርፕራይዙ እያላችሁ ትገኛላችሁ። እሱስ እኔ ጠፍቶኝ መሰላችሁ እንዴ ጠፍቶኝ መሰላችሁ እኔ እኮ አሁን ካብርሽ ጋር ልታጋጭኝ ልታጣሉ ይፈልጋችኋል መሰለኝ ሳስባችሁ ማለት ነው እኔ ደግሞ መጣላት አልፈልግም የኔ ማሮች እና ለማንኛውም ሰርፕራይዙ የታለ ሰርፕራይዙ በቦታው አለ ያንንም ነገር ደግሞ በራሳቸው ጊዜ እስኪፖስቱልን ድረስ ጠብቁ ብዬ እንግዲህ በተደጋጋሚ ተናግሬያለሁ በመቀጠል ደግሞ ወደ ኢትዮጵያ ሲመለሱ ሊፖስቱት ይችላሉ ተረጋጉ የብዙ ሰው አፍ በዝቶባቸዋል እነዚህ ልጆች እስኪረጋጉ ድረስ ጠብቁ ብዬ ተናግሬያለሁ በመቀጠል ደግሞ እንግዲህ ተሳዳቢዎች ጠፍተው ነበረ። በአሁኑ ሰዓት ደግሞ እየመጡ ይገኛሉ። እሱም ደግሞ ያው ፍቅር አንዴ ፍቅር ትሳደብ ያለሽ፣ አንዴ ደግሞ ሩታን ትሳደብ ያለሽ፣ ወደ ነፈሰበት ነው የምትነፍሽው አንቺ ልጅ የሚሉኝም ብዙት በቃ ማታ ነው ማታ፣ በሰራዊት ቪዲዮ ነው እንደዛ እየመጡ የነበሩት እና ፍቅር ተሳድቤ አውቃለሁ። ጋይስ ፍቅር ተሳድቤ አውቃለሁ። እኔ እኮ ሰው ነኝ። ሰው በመሆኔ ሰውን የሰውን ልጅ አከብራለሁ። አልሳደብም አንድ ቀን ተሳድቤ ያላቅም። በመቀጠል ደግሞ ልሳደብም እራሱ አልችልም። እየገፋፋችኝ እንደሆነ ማለት ነው። በደንብ እርግጠኛ ነኝ። እኔ ደግሞ አሳዳጊ የበደለኝ ሰው አይደለሁም ማለት ነው። የሰውን ልጅ አላንቋሸሽም። እዘች ምድር ላይ ተግባባን አይደለ? ምክንያቱም ነገ ሞት አለብኝ፣ ምላሴን ይያዛል። ተግባባን እና ሩታን አንዳንዴ ደግሞ ሩታን ትሳደብ ጭራሽ ማፈር የሚባል ነገር የለም። ሩታን ትሳደብ ያለሽ ብላችሁ ትናገሩኛላችሁ ሩታ እንደሳደብሽ ባይሆን ባይሆን እንድሳደብ ያው ፍቅርን እንድሰድባት እየገፋፋችን ከሆነ ተሳስታችኋል። ሶሪ። እንደዛ እያላችሁ የነበራችሁ ልጆች ደግሞ እኔ ቤት አይደለም እንደዚ አይነት ቆሻሻ ኮሜንት የምትጽፉ፣ እውነት ነው የምላችሁ እኔ ቤት ብቻ ሳይሆን ቀለሟ ቤትም ሄዳችሁ የጻፋችሁ ኮሜንት፣ ያው በውስጥ መስመር ከትላንት ወደ እንደውም የተላከልኝ ያንኑ ሰው እኔ ጋር መቶ ራሱ እየኮመተ ነው ያለው። እና ሲመስለኝ በፌክ አካውንት የምትጽፉ ልጆች ወይም ደግሞ እንድንሳደብ የምታደርጉን ያው ተሳድበን ሰው ዘንድ እንድንጠላ እያደረጋችን መሆኑን ሁሉን ገብቶናል። ስለዚህ እኛ ደግሞ አንነካካም። ተግባባን አይደለም? ምክንያቱም ተነካክተን ወይም ደግሞ ተንቋሸን ያደግን ሰዎች አይደለንም። አንሳደብም ዛሬ የሚሆን ነገም እና የሩታና የአብርሽ ሰርፕራይዝ ደግሞ ኢትዮጵያ ሲገቡ ነው የሚለቁት። ውድ ቤተሰቦች በመቀጠል ደግሞ ልጆቹ እንደዚህ ደስተኛ ሆነው ቪዲዮ ላይ ሲወጡ ብቻ አይደለም ማየት ያለባቸው የሰው ልጅ ከጀርባ ምን አለበት? ይሄ ልጅ አብርሽ በተለይ ይሄ ሰሞን እያያች ነው፣ ብዙዎቻችሁ አባቱን እየተሰደበበት ነው ያለው። በየኮሜንቱ በየምኑን ላይ ቢተከፍቱም እየተሰደበ ነው ያለው እና አብርሽ እውነት ለመናገር እኔ ልደብቃችሁ አይደለም፣ አብርሽ በጣም የሆነ ውስጡ ተሰብረዋል። ውስጡ በቃ አዝነዋል። አላዘንም አደለ አይደለም ምክንያቱም ወላጅ አባት ነው እየተሰደበበት ያለው። ብዙ ልጆች ደግሞ ያንን አባት የተሰደበበትን አባቱ የተሰደበበትን ቦታ ቆርጠው የሚልኩለት ልጆች አሉ። የተጻፈ ኮሜንት ራሱ አንስተው የሚልኩለት ልጆች አሉ። እና የትኛውም ሰው አባቱና እናቱ ሲሰደብበት አያዝንም አይደለም? በእኔ ምክንያት አባት የተሰደበ በእኔ ምክንያት እናቴ የተሰደበች ብሎ የትኛውም ሰው ያዝናል አይደለም? ስለዚህ ያ ነገር ራሱ እውነት ለመናገር ውስጡ በጣም ነው የጎዳው። እንደዚህ ቪዲዮ ላይ ሲወጣውም ደግሞ ቪዲዮ ላይ ሲናገሩ ብቻ አይደለም ማየት ያለባቸው እነሱ ፈገግ ብለው ስለሰሩ ስራቸው ማቋረጥ ስለሌለባቸው ነው እንጂ ቤተሰቦቻቸው ማስከበር አቅቷቸው አይደለም። እነዚህ ልጆች የራሳቸው እርምጃ ሊወስዱ ይችላሉ። ከአሁኑም በኋላ እኔ ወደ ኋላ የሚል አይመስለኝም ልጁ፣ ምክንያቱም እኔ ከትላንት ወዳም አውርተናል፣ ትላንት ትናንት ማታም አውርተናል፣ ማታም እንደዛው ማለት ነው እና እውነት ለመናገር በጣም እንትን ብለዋል ማለት ነው። ይህ እውነት ተሰምቶታል። አባት ወልዶ ባሳደገበት አባቴ ኮ ወደ ሚዲያ ወጥቶ እንደኛ ኮ ስራ አልሰራም፣ እንደኛ ኮ ወሬ አላወራም፣ እንደኛ ኮ የተናገረው ነገር የለም። እኔ ራሱ ለየትኛውም ሰው የበደልኩትን ሰው የለም፣ ያስቸገርኩትን የነካሁትን ሰው የለም። ነገር ግን ስርዓት ይዞ የሚሰራ የለም። አባቴ ምን አድርጎ ነው ብሎ እውነት ለመናገር ውስጡ አዝኗል። ይሄ አልዋሻችሁም፣ እውነት ለመናገር እና እንደዛ ሲል ይሆናል አይደል? ያሳዝናቸዋል። የትኛውም ሰው ያ ሰው እንደዚህ ብሎ ሲናገር እኔ እውነት ለመናገር እኔም ባነው የተናነቀኝ። ምክንያቱም አባት ነው፣ አባት አባት ነው። እነሱ ጥፋት ካለባቸው እነሱ መናገር ይችላል፣ የትኛውም ሰውና፣ እነሱ ደግሞ ያ ነገር ቅር ያለው ምንድን ነው? ኮሜንትን ተቀርጾ አባቱን እንደዚህ አባቱን እንዲ እንዲ የተባለበትን ሲቀጥል ደግሞ አፍ ላይ የተወራው ተቆርጦ የተላከለትን እውነት ለመናገር እኔ ጋ የደረሰው ኮሜንቶቹ ናቸው እሱም ጋር የደረሱት፣ እና ዋትሳፕ ላይ ራሱ ሲገለበጥልኝ ነፍስ ሺ አንድ አይነት ኮሜንት ነው። እናም ያያ ነገር ቀሩ ብሎታል። የእኛ ደግሞ የግሬስ ፋሚሊ ውድ ቤተሰቦች፣ ለየትኛውም ሰው ሄዳችሁ ብታበረታቱ የትኛውም ሰው የሚወደው ነገር ነው። እኔ አትሄዱ አታበረታቱ የሰውን ልጅ አለላችሁ፣ አበረታቱ። ነገር ግን እናንተ ተነስተ ሰርታችሁ ባትሄዱ ደስ ይለኛል። ለምን የሰውን ልጅ ሲንቋሸሽ ሲሰደብ ባትሄዱ። ለምሳሌ የሰውን አባት ሲሰደብ የሰውን እንትን በቃ የእነሱ ስም እስከተነሳ ድረስ የእነሱ ስም ታምኔን ላይ እስከተጠቀሰ ድረስ እዛ ውስጥ ስትገቡ ቤተሰቦቻቸውም ጭምር ነው እየተወቀጡ ወይም ደግሞ እየተሰደቡ ያሉት እና እናንተ ሄዳችሁ ካላያችሁ፣ እናንተ ሄዳችሁ ካልተመለከታችሁ በእርግጠኝነት እነዛ ሰው የነሱ ስም ማንሳት ያቆማል ብዬ አስባለሁ እና አንዳንዴ ደግሞ የምር ግን ለቤተሰቦቻቸው ክብር አላቸው ወይ? ያው እንደዚህ አይነት ሰዎች ለቤተሰቦቻቸው ክብር አላቸው ወይ ብዬ አስባለሁ። ለምሳሌ የሰውን አባት የሚሳደቡ የሰውን ሰውን እናት የሚሳደቡ እነዚህ አባትና እናት ያደረጉት ነገር የለም የበደሉት የለም ያጠፉት የለም፣ ልጆች ያጠፉት ነገር የለም። ልክ እንደ ሰው ነው የሰሩት፣ እና የትኛውም ሰው ራሱን አስከብሮ ነው እየኖረ ያለው። በነገራችን ላይ አሁንም ድረስ እነሱም ራሳቸው ማስከበር አቅቷቸው አይደለም። ማስከበር ባለባቸው መንገድ ደግሞ ራሳቸው ያስከብራሉ። እኔ ከዚህ በኋላ እውነት ለመናገር ከገባችሁ ምግባችሁ ወደኋላ ኋላ የሚለው አይመስለኝም፣ ባጭሩ ማለት ነው በየትኛውም ነገር እንኳን ሌላኛው ሰው እኛ ራሱ ማለት ነው መፍራት አለብን። ስለዚህ ለምንጠቀማቸው ቃላቶች ጥንቃቄ እያደረግን ብንሰራ፣ በአይነኝ እና እሱ ነገር ጎድቷቸዋል ነው ለማለት የመጣውኙ። ዛሬም ውድ ቤተሰቦች ማለቴ አባትን እንደዚህ እንደዚህ አባቴ ምን አደረገ ነው ያለው። እውነት ለመናገር ምን አደረገ? እንዲ ምን አጠፋ አባቴ? እዚህ ጋ ምን ከተተው እኛ የምንሰራው ሌላ አባቴ ነው ቤት ነው ምን አደረገ? ያደረገው ነገር የበደለው አለ ወይ ወይ አባቴ ወልዶ ባሳደገበት ነው ወይ ያለው ብቻ እኔ እኔ እኔ አላውቅም። እና እኔ የነሱ ፎቶ ተጠቅሞ እንደዚህ ስድብ ነገር ጽፈው ሲመጡ ሄዳችሁ በታዩ እናንተ ሄዳችሁ ካላያችሁ ያሰውም ደግሞ ይተዋል ብዬ አስባለሁ። ምክንያቱም ቢ ከሌለው ጥቅሙ ምንድን ነው? እናንተም ስድብ ነው የምትማሩት። ለሰው አባትና እናት ክብር እንዳይኖራችሁ ነው የሚያደርጋችሁ እውነት ለመናገር ና ይሄ ነው የምላችሁ፣ ውድ ቤተሰቦች። በመቀጠል ደግሞ ፍቅርን አንዴ ፍቅርን ትሳደብ ያለሽ አንዴ ታሞ ግሻት አለሽ አንዴ ሮታን ትሳደብ ያለሽ፣ ያው ወደ ነፈሰበት ነው የምትነፍሽው አንቺ ወረኛ ምናምን። ያው ያላችሁኝ ልጆች አላችሁ። ይሄ ደግሞ ምን እየተጠቀማችሁ እንደሆነ በደንብ ገብቶኛል። ማለቴ እንድሳደብ እየገፋፋችሁኝ ነው ያላችሁ ማለት ነው። ይሄ ደግሞ ማን ማን እንደሆናችሁ እንደዚህ በፌክ መታችሁ ልትቆምቱ ትችላላችሁ። ነገር ግን እኔ ከየትኛውም ሰው ጋር ጥላቻ የለብኝም። የትኛውም ሰው ልነካም ልሳደብም አልችልም። ነገር ግን ያለ አግባብ የመጣውን ሰው ልንመልስልህ ልንናገር እንችላለን። ሌላ እኛ እኮ እርስ በራሳችን እኮ እንተዋወቃለን። በነገራችን ላይ አብርሽም የሆነ ሩታ ፍቅርም ትሆን ፉአት በደንብ አድርገ ነው የምንተዋወቀው። እሱን እሱን ለእኛ ተውልን እውነቴ ነው የምላችሁ። እሱን እሱ ለእኛ ተውልን። ስለዚህ በደንብ እንተዋወቃለን። ማንም ከማንም የተበዳደለ የለም፣ የተጣላ የለም፣ የተንቋሸሸ የለም። ሁሉም ይተዋወቃል በራሱ መንገድ። ስለዚህ እዚች ጋ እኔ እንዲህ እንዲህ ነው ልልም አልችልም። ሲቀጥል ደግሞ ልሳደብም አልችልም። የፈለገ ነገር ብትሉኝ አልሳደብም። ፍቅር እንድትሳደባት ነው እየተሳደብሽ ነው ያለሽ የምትሉኝ ነገር ግን አልሳደብም፣ መቼም ቢሆን አትልፉ። ከማንንም ጋር ጥላቻ የለብኝም እኔ ስለዚህ ሩታም አትንኩት፣ ፍቅርንም አትንኩ። እኔ ሲጀመር የትኛውም ሰው ልነካ አልችልም እና ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።